ሩሲያና አሜሪካ በዓለም ዙሪያ ባሉ የተለያዩ ጉዳዮች ላይ የራሳቸው አቋም ያላቸው ቢሆኑም በመልክዓ ምድራዊ አቀማመጣቸው ግን በጣም ቅርብ የሆኑ ሀገራት ናቸው። ድንበራቸው የሚገኘው በአርክቲክ ውቅያኖስና በፓስፊክ ውቅያኖስ መካከል በሚገኘው በቢሪንግ ባህር ውስጥ ነው። በ1886 ዓ ም አሜሪካ አላስካን ከሩሲያ በ7.2 ሚሊዮን ዶላር እንደ ገዛቻት ይታወቃል። ይህ ግዥ በአሜሪካ ታሪክ ውስጥ ትልቅ ክስተት ሲሆን፣ ሩሲያም ከአሁን በኋላ ሰሜን አሜሪካ ላይ የራሷን ግዛት አጥታለች እንደ ማለትም ነበር። ሆኖም ይህ ማለት ግን ሁለቱ ሀገራት ተራርቀዋል ማለትም አይደለም። የቤሪንግ ባሕር በአሜሪካ አላስካ ግዛትና በሩሲያዋ በሳይቤሪያ ግዛት መካከል የሚገኝ የውሃ አካል ነው። በዚህ የውሃ አካል ውስጥ ሁለት ትናንሽ ደሴቶች አሉ። እነዚህም ቢግ ዲዮሜዴና ሊትል ዲዮሜዴ ደሴቶች ናቸው። ቢግ ዲዮሜዴ የሩሲያ ግዛት ሲሆን፣ ሊትል ዲዮሜዴ ደግሞ የአሜሪካ ግዛት ነው። በእነዚህ ሁለት ደሴቶች መካከል ያለው እርቀት በጣም አጭርም ነው፣ በግምት 32 ኪሎ ሜትር ብቻ እንደሆነም ይነገርለታል። በዚህም እጅግ አስገራሚና አስደናቂው ነገር ደግሞ በዚህ አጭር ርቀት ላይ የዓለም የጊዜ መስመር ወይም ኢንተርናሽናል ዴት ላይን ያልፋል። ይህ ማለት ቢግ ዲዮሜዴል ላይ ያለው ሰዓት ሊትል ዲዮሜዴል ላይ ካለው ሰዓት አንድ ቀን ቀድሞ ይሄዳል። በአንድ ደሴት ላይ ዛሬ እሁድ ከሆነ በሌላኛው ደሴት ላይ ደግሞ ሰኞ ሊሆን ይችላል ማለት ነው። እነዚህም የትናንትና የነገ ደሴት በመባልም ይታወቃሉ። ሰላም ጤና ስጥልን ውድ ተከታታዮቻችን በዚህ መሰናዷችን የግዙፏ ምድር ሩሲያ መልካም ምድራዊ አቀማመጧን እናስቀኛችኋለን። አብራችሁም ቆዩ። የሩሲያ ጂኦግራፊያዊ አቀማመጥና አስደናቂ የተፈጥሮ ገጽታዎቿ የዓለማችን ልዩና አስገራሚ ስፍራዎች መካከል አንዷ ሩሲያ እንደሆነች የሚነገርላታን የዓለማችን ግዙፏ ሀገር ሩሲያ በአንድ ጫፏ ፀሐይ ስትጠልቅ በሌላኛው ደግሞ ፀሐይ የምትወጣበት፣ በስፋቷ ብቻ ሳይሆን በተፈጥሮ ገጽታዎቿም የምትደነቅ እንደሆነችም ይነገርላታል ሀገረ ሩሲያ። ለመሆኑ የሩሲያ ግዝፈትና ጂኦግራፊያዊ አቀማመጥ እንዲሁም በሌሎቹም ግዙፍ ናት ስንል ምን ማለታችን ነው የሚለውን ባጭሩ እንመለከት። ሩሲያ ከ17 ሚሊዮን ካሬ ኪሎ ሜትር በላይ ስፋት ያላት ሲሆን ይህም የዓለማችን አጠቃላይ የየብስ ክፍል አንድ ስምንተኛውን ትሸፍናለች ማለትም ነው። ይህ ስፋት የአውስትራሊያን አህጉር ከጥፍ በላይ ይበልጣል። ይህ ግዙፍ ምድር በሁለት አህጉራት ላይ ተንጣሏል፤ በአውሮፓና በእስያ ሁለቱን አህጉራት የሚከፍለው ደግሞ በምዕራብ ሩሲያ የሚገኘው ታሪካዊ የኡራል ተራራ ሰንሰለት ነው። ከዚህ ተራራ በስተምዕራብ ያለው ክፍል የአውሮፓ ሩሲያ ሲሆን አብዛኛው ሕዝብ የሚኖረው በዚሁም ነው። በስተ ምስራቅ ያለው ሰፊው ክፍል ደግሞ የእስያ ሩሲያ ወይም በስፋት እንደሚታወቀው ሳይቤሪያ በመባልም ነው። የአገሪቱ ስፋት የፈጠረው ሌላኛው አስገራሚ ክስተት የሰዓት ልዩነት ነው። ሩሲያ በውስጧ 11 የተለያዩ የሰዓት ቀጥናዎች ወይም ደግሞ ታይም ዞን የሚባሉ አሏት። ይህ ማለት በምዕራብ ጫፍ በምትገኘው ካሊንግራድ ከተማ ሰዓቱ ከሰዓት በኋላ 3 ሰዓት ሲሆን፣ በስተ ምስራቅ ጫፍ በምትገኘው ካምቻት ካልሳ ነምድር ደግሞ እኩለ ሌሊት አልፎ ቀጣዩ ቀን ይጀምራል ማለትም ነው። በሰሜን አርክቲክ ውቅያኖስ፣ በምስራቅ ፓስፊክ ውቅያኖስ፣ በደቡብ ጥቁር ባህርና በካስፒያን ባህር የምትዋሰነው ሩሲያ ከ14 ሀገራት ጋር በየብስ ትዋስናለች። ከኖርዌና ፊንላንድ ጀምሮ እስከ ቻይናና ሰሜን ኮሪያ ድረስ የሚዘልቅ ድንበርም አላት። ይህ ሁሉ ሩሲያን በዓለም ፖለቲካ ሆነ ኢኮኖሚ ውስጥ ቁልፍ ቦታ እንድትይዝም አስችሏታል። የሩሲያ ግዝፈት በውስጧ እጅግ በጣም የተለያዩና አስደናቂ የተፈጥሮ ቅርሶችን እንድትይዝ አስችሏታል። በመጀመሪያ የምናነሳው የባይካል ሐይቅን ነው። በደቡብ ሳይቤሪያ የሚገኘው ይህ ሐይቅ በብዙ ነገሮች በዓለም የመጀመሪያ ነው። በዓለም ላይ እጅግ ጥልቅ ወይም 1642 ሜትርና እጅግ ጥንታዊ ከ25 እስከ 30 ሚሊዮን ዓመት ዕድሜ ያለው ሐይቅ እንደሆነም ይነገርለታል። ከዚህም በላይ በዓለም ላይ ካለው ያልቀዘቀዘ ንጹሕ ውሃ ውስጥ 20 በመቶውን የሚይዘው ይኸው ሐይቅ ብቻውን እንደሆነም ይነገርለታል። ውሃው በጣም ንጹሕ ከመሆኑ የተነሳ እስከ 40 ሜትር ጥልቀት ድረስ ያለውን ቁስ በግልጽ ማየት ይቻላል። ሐይቁ የበርካታ ልዩ እጽዋትና እንስሳት መኖሪያ ሲሆን ከእነዚህም መካከል በዓለም ላይ ብቸኛ የንጹሕ ውሃ አስቆጣ ወይም ባይካል ሲል ይገኝበታል። ሁለተኛ ሳይቤሪያና የታይጋ ደን። ስለ ሩሲያ ሲነሳ ሳይቤሪያ የሚለው ስም አይታለፍም። ይህ ግዙፍ ምድር በቅዝቃዜውና በምድረ በዳነቱ ቢታወቅም በዓለም ላይ ትልቁ የሆነውን የታይጋ ደን ወይም ባሬል ፎሬስት በውስጡ ይዟል። ይህ ደን ከካናዳ ደኖች በሙሉ ይበልጣል። በክረምት ወራት በሳይቤሪያ አንዳንድ አካባቢዎች ለምሳሌ ኦሚያኮን በተባላቸው መንደር የሙቀት መጠኑ ከዜሮ በታች እስከ 60 ዲግሪ ሴልሲየስ ሊወርድ ይችላል። ይህም በዓለም ላይ ሰዎች በቋሚነት ከሚኖሩባቸው ቦታዎች ሁሉ ቀዝቃዛው ስፍራ ያደርገዋል። የካምቻትካ ልሳነ ምድር የእሳትና የበረዶ ምድር ነው ይሉታል። በሩሲያ ምስራቃዊ ጫፍ ላይ የምትገኘው ካምቻትካ የእሳትና የበረዶ ምድር በመባልም ትታወቃለች። ይህች ልሳነ ምድር በፓስፊክ እሳት ቀለበት ወይም ደግሞ ፓስፊክ ሬንጎፍ ፋየር ላይ ስለምትገኝ ከ160 በላይ እሳተ ገሞራዎች አሏት። ከእነዚህም ውስጥ 29ኙ አሁንም ንቁ ናቸው። በተጨማሪ በርካታ ፍልሃዎችና የፈላቃጫ ምንጮች ይገኙባታል። ይህ አካባቢ ባለው አስቸጋሪ ተደራሽነት ምክንያት አብዛኛው ክፍል አሁንም ድረስ የዱር እንስሳት መፈንጫ ሆኖ ድንግል መሬት እንደሆነም ይነገርለታል። ሌላኛው የሚጠቀሰው ደግሞ በዚህ ቀጠና የሚገኘው የካውካሰስ ተራሮችና የኤልብሩስ ጫፍ። በደቡብ ሩሲያ በጥቁር ባሕርና በካስፒያን ባሕር መካከል የሚገኘው የካውካሰስ ተራራ ሰንሰለት የአውሮፓና የእስያ ሌላኛው የተፈጥሮ ድንበር ነው። በዚህ የተራራ ሰንሰለት ውስጥ የሚገኘው የኤልብሩስ ተራራ 5642 ሜትር ከፍታ ያለው ሲሆን ይህ የአውሮፓ ጎር ጣሪያ ወይም ከፍተኛው ጫፍ ያደርገዋል። እናም የግዙፏ የሩሲያ ጂኦግራፊያዊ አቀማመጥ በልዩነትና በግርማ የተሞላ ነው። ይህ ሁሉ ግዙፍ መልክዓ ምድር በሩሲያ ሕዝብ ሕይወት በባህልና በኢኮኖሚ ላይ ጥልቅ ተጽዕኖ አሳድሯል። ሀገሪቱ በግዙፍ የነዳጅ፣ የተፈጥሮ ጋዝ፣ የድንጋይ ከሰልና የማዕድን ሀብት የታደለችውም በዚሁ በገዘፈው ጂኦግራፊያዊ አቀማመጧ እንደሆነም ይነገርላታል በሌላ በኩል ደግሞ ይህ ስፋትና አስቸጋሪ የአየር ንብረት እንደ ትራንስፖርት ያሉ የመሠረተ ልማት ዝርጋታዎችን ፈታኝ አድርጎባታል። ለዚህም ነው ከሞስኮ እስከ ቭላዲቮስቶክ የሚዘልቀውና 9282 ኪሎ ሜትር ርዝመት ያለው የትራንስ ሳይቤሪያን የባቡር መስመር በዓለም ላይ ካሉ ታላላቅ የምህንድስና ሥራዎች አንዱ ተደርጎ የሚወሰደው። ሩሲያ ከበረዷማው አርክቲክ እስከ ሞቃታማው የጥቁር ባህር ዳርቻ፣ ከጥንታዊው የኡራል ተራራ እስከ እሳተ ገሞራዎቹ ካምቻትካ ድረስ እጅግ ብዙ ተቃርኖዎችንና ድንቃድንቅ ስፍራዎችን በውስጡ የያዘች የግርማ ምድር ናትም የሚባለው። ውድ ተከታዮቻችን ስለ ሩሲያ ግዙፍ ምድርና አስደናቂ የተፈጥሮ ገጽታዎች ሰፊ ግንዛቤ እንዳገኛቸው ተስፋ እናደርጋለን። ስለ ተከታተላችሁን ከልብ እያመሰገን በሚቀጥለው ዝግጅታችን በሌላ አስደናቂ የዓለም ገጽታዎች እስከምንገናኝ ድረስ በያላችሁበት ሰላምን ሁሉ እንመኛለን።